ሰላም ጤና ስጥልኝ። የክፋ መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜናዎቹ እናሰማቸዋለን። ጊዜያዊ አስተዳደሩ ለትግራይ ታጣቂዎች ቤት መስሪያ ቦታ ያካተተ ጥቅማጥቅም የሚፈቅድ ደንብ ማጽደቁ ተሰማ። የደሴ መምህራን ማሰልጠኛ ኮሌጅ ተማሪዎች ለ760 ብር ወርሃዊ ክፍያ ምክንያት በጉልበት ስራ እና እንጨት ለቀማ መጋለጣቸው ተነገረ። ኢትዮጵያ ከቻይና ያለባት የ538 ቢሊዮን ዶላር እዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተዘገበ። ኦሮሚያ ክልል ባሌ ዞን ደሎ መናወርዳ የሚገኘው የኦልመን ወንዝ መስኖ ልማት ፕሮጀክት ከትላንት በስቲያ በጠቅላይ ሚኒስትር ዶክተር አብይ አህመድ መመረቁ ይፋ ተደርጓል። የዚህም ፕሮጀክት አነጋጋሪ መረጃዎቹንና ከመነሻው በጀቱ በላይ የፈሰሰበትን ገንዘብ በተመለከተ የተጠናከረውን ዘገባ እናቀርብላችኋለን። እነዚህና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በወቅቱ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በአፋር ክልል ገዋኔ አካባቢ መንገድ በመዝጋት ድምፅ የማሰማት ተግባር ላይ የተሰማሩ ነዋሪዎች ሙሉ ለሙሉ መንገዱን ዘግተውታል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉም ታይተዋል። መንገድ ከመዝጋት ውጭ በተሽከርካሪም ላይ ሆነ በተሳፋሪ ላይ ምንም አይነት ችግር የለም። ጥያቄያቸው የ2017 ዓ ም በበጀት ዓመት ያልተከፈለን እንደሞዝ ይከፈለን የሚል ነው። የመንግስት ሰራተኞችና ቤተሰቦቻቸው የያዙት መፈክር ይህንኑ ያሳያል። የደሴ መምህራን ማሰልጠኛ ኮሌጅ ተማሪዎች በሰባት መቶ ስልሳ ብር ወረሃዊ ክፍያ ምክንያት ለጉልበት ስራና እንጨት ለቀማ መጋለጣቸው ተነገረ። ከ40 ዓመት በላይ መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና በዲፕሎማ የሚሰለጥኑ ተማሪዎች ከፍተኛ የኑሮ ፈተና ውስጥ መግባታቸውን ገልጸዋል። በወር ለምግብ የሚሰጣቸው 760 ብር ብቻ በመሆኑ ይህ ገንዘብ ለመኖርና ለመማር ስላላስቻላቸው ተማሪዎቹ ከትምህርታቸው ጎን ለጎን ሰውቤት በመቀጠር በቤት ሰራተኝነት፣ እንዲሁም ወደ ጫካ በመሄድ ጭራሩና እንጨት እየለቀሙ የራሳቸው ምግብ ለማብሰል ተገዳል። በዚህም ምክንያት ሳሙኤል የተባለ የእንግሊዝኛ ክፍል የዲግሪ ተማሪ ህዳር 28 ቀን እንጨት ለመልቀም በጦሳ ተራራ ላይ እያለ ህይወቱ እንዳለፈ ሰልጣኞቹ ተናግረዋል። የኑሮ ውድነቱ በመባባሱ ምክንያት ወንዶችም ቢሆኑ ኩሽና ተፈቅዶላቸው እንጀራ እየጋገሩ እየኖሩ ሲሆን፣ ሴቶች ደግሞ የግማሽ ቀን የቤት ሰራተኝነት ጨምሮ በሌሎች ስራዎች ራሳቸውን ለመደጎም ይሞክራሉ። ይህ የኑሮ ጫና በትምህርቱ ሂደት ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የኮሌጁ መምህራንና አስተዳደር አረጋግጠዋል። መምህር አበበደሴ እንደገለጹት ተማሪዎች የዕለት ኑሯቸውን በማሰብ ስለሚጠመዱ ትምህርት የመቀበል አቅማቸው ውስን ከመሆኑም በላይ በድካም ምክንያት በክፍል ውስጥ የእንቅልፍ ችግር ይበዛባቸዋል። የደሴ መምህራን ማሰልጠኛ ኮሌጅ ዲን የሆኑት ዶክተር ሐሰን ወርቁ በበኩላቸው ችግሩ ከመማር ማስተማሩ ሂደት ይልቅ ተማሪዎች ስለሚበሉትና ስለሚጠጡት እንዲያስቡ አድርጓል። በመሆኑም ወረሃዊ የምግብ ክፍያቸው ከ760 ብር ከፍ እንዲል ለክልሉ ትምህርት ቢሮ ጥያቄ ማቅረባቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው አርባ አካሄደው አስቸኳይ ስብሰባ ለትግራይ ታጣቂዎች ማለትም የጸጥታ ኃይሎች የመኖሪያ ቤት መስሪያ ጨምሮ ሌሎች ጥቅማ ጥቅሞች የሚፈቅድ ደንብ አጸደቀ። የጊዜያዊ አስተዳደሩ ካቢኔ ያጸደቀው ደንብ የትግራይ ታጣቂ ኃይሎች የመኖሪያ ቤት መስሪያ መሬት እንዲሰጣቸው የሚፈቅድ ከመሆኑ ባሻገር የሕክምና አገልግሎት መንግስታዊና መንግስታዊ ባልሆኑ ተቋማት በክብር አገልግሎት እንዲያገኙ እንዲሁም ትምህርትና ስልጠናን የተመለከቱ እንዲሰጣቸው የሚፈቅድ መሆኑን የአስተዳደሩ ኮሚኒኬሽን ቢሮ ገልጿል። የትግራይ የጸጥታ ኃይል አባላት መብትና ተጠቃሚነትን ለማረጋገጥ ረጅም ጊዜ ጥናትና ውይይት ሲደረግበት ቆይቶ እንደጸደቀ የተነገረለት ይህ ደንብ ከሁለት ቀን በፊት የጊዜያዊ አስተዳደሩ ካቢኔ ባካሄደው አስቸኳይ ስብሰባ በረቂቁ ላይ ተወያይቶ ለሚመለከተው አካል ማምራቱን የክልሉ ቴሌቪዥን መዘገቡ ይታወሳል። ከሁለት ዓመታት በላይ በተካሄደው ጦርነት ወቅት የተሳተፉና ለአካል ጉዳት የተዳረጉ የትግራይ ኃይል አባላት ከውዝፍ ደሞዝና ጥቅማጥቅም ጋር በተያያዘ በተጠናቀቀው ሳምንት በመቀሌና አዲግራት ከተሞች ተቃውሞዎችን በማካሄድ መንገድ በመዝጋት ጥያቄያቸውን ሲያሰሙ ነበር። በተለይ በጦርነት ወቅት የዓይን ብርሃናቸውን ያጡ የሰራዊቱ አባላት ትልቁን ቁጥር የሚ ይዙ ሲሆን በቂ ደሞዝ ይከፈልን። አስፈላጊው የሕክምናና የማገገም ድጋፍ ይደረግልን፣ የክልሉ ጊዜያዊ አስተዳደር የገባውን ቃል ያክብር የሚሉና ተያያዥ ድምጾችን ሲያሰሙ ተደምጠዋል። ከደሞዝ በተጨማሪ የመኖሪያ ቤት መስሪያ ቦታ እንዲሁም የሕክምናና ማጋገሚያ ድጋፎች ከሰልፈኞቹ የተደመጡ ጥያቄዎች ነበሩ። የትግራይ ኃይሎች አርሚ 22 አባላት ከሰኞ ጀምሮ ለሶስት ተከታታይ ቀናት ከወታደራዊ ካምፓቸው በመነሳት በመቀሌ ከተማ አደባባዮች እንዲሁም የከተማ መውጫና መግቢያዎችን ዘግተው የቆዩ ሲሆን ትናንትና ከሰዓት በኋላ ከፕሬዚዳንቱ ሌትናል ጀኔራል ታደሰ ወረደ ጋር ከተወያዩ በኋላ በሰላም ወደ ካምፓቸው መመለሳቸውን የፕሬዝዳንቱ ጽህፈት ቤት ማስታወቁ ይታወሳል። ካቢኔው ጥቅማ ጥቅም እንዲያገኙ የሚፈቅደውን ደንብ ማጽደቁን ካሳወቀ በኋላ እስከ አርብ ጥቅምት 7 ቀን 2018 ዓ.ም አመሻሽ ድረስ ታጣቂዎቹ በአንዳንድ የትግራይ አካባቢዎች ሰልፍ በመውጣትና መንገዶችን በመዝጋት እንቅስቃሴ ላይ እንደነበሩ ከስፍራው የተገኙ ምንጮች ገልጸዋል። ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 538 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ዩዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተዘግቧል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሬውን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑ ተገልጿል። ብሉምበርግ እንደዘገበው የኢትዮጵያ ብሔራዊ ባንክ ገዢ አቶ ዩብ ተካሊን ባለፈ ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክ እና ከቻይና ህዝብ ባንክ ጋር ለዚህ እምቅ የዕዳ ልውውጥ ውይይት መጀመራቸውን አስታውቀዋል። ገዢው ይህንን የገለጹት አርብ ጥቅምት ሰባት ቀን 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። ሀገሪቷ ዕዳዋን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሬ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳል ተብሎ ይታመናል። በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ የሚገኝ የወልመን ወዝ መስኖ ልማት ፕሮጀክት ከትናንት በስቲያ ቅዳሜ ጥቅምት 8 2018 ዓ ም በጠቅላይ ሚኒስትር አብይ አህመድ መመረቁ ይፋ ተደርጓል። ይህ የመስኖ ፕሮጀክት ከታቀደለት ጊዜ በትንሹ ሁለት ዓመት ዘግይቶና ቀድሞ ከተያዘለት በተጨማሪ ቢያንስ 3 ቢሊዮን ብር ወጪ አስወጥቶ ለምርቃት ይበቃ ነው። ፕሮጀክቱ ከወጣበት ከፍተኛ ገንዘብ ሌላ በጠቅላይ ሚኒስትሩ ለጊዜ መመረቁ ልዩ ያደርገዋል። የተለያዩ ሰነዶችና ዘገባዎች የዚህ የፕሮጀክት የኋላ ዳራ አደናጋሪ መረጃዎቹና ከመነሻ በጀቱ በላይ የፈሰሰበት ገንዘብ በተመለከተ ተከታዩ ዘገባ አጠናክሮ ይዟል። የገዢው ፓርቲ ቅርበት ያለውና በወቅቱ ፋና ብሮድካስቲንግ ኮርፖሬት የሚል ስያሜ የነበረው መገናኛ ብዙኃን በጥር 26 2012 ዓ ም ያቀረበው ዜና ርዕስ ጠቅላይ ሚኒስትር ዶክተር አብይ የወልመን መስኖ ልማት ፕሮጀክት መረቁ ይላል። ስያሜው ወደ ፋና ሚዲያ ኮርፖሬሽን የቀየረው ይህ የመገናኛ ብዙኃን ስለዚሁ ፕሮጀክት ከአምስት ዓመት በኋላ የሰራው ዜናም ተመሳሳዩን ርዕስ ይዟል የዛሬ አምስት ዓመት ከስምንት ወር ገደማ የተሰራው የፋና ዜና በጠቅላይ ሚኒስትሩ የተመረቀው የወልመን የመስኖ ልማት ፕሮጀክት አራት መቶ ሄክታር የማልማት አቅም እንዳለው ገልጾ ነበር። ከ36 ሚሊዮን ብር በላይ ወጪ መገንባቱ የተነገረለት ይህ ፕሮጀክት 1123 አርሶ አደሮች ተጠቃሚ ማድረግ የሚችል እንደሆነ ዜናው አመላክቷል። ዜናው በወጣበት ዕለት የተሰራጨው የጠቅላይ ሚኒስትር ጽህፈት ቤት መረጃው እነዚህኑ አሃዞች ይዟል። ከትላንት በስቲያ የተሰራጨው የፋና የፕሮጀክት ምረቃ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ዕለት በማህበራዊ ትስስር ገጻቸው ያሰፈሩት መልእክት ዋብ ያደረገ ነበር። ጠቅላይ ሚኒስትሩ በዚሁ መልእክታቸው ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅት ለ987 45 ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት እንደሚኖረውና በዚህም 20 ሺ አርሶ አደሮች እንደሚገለገሉ ጠቁመዋል። የፕሮጀክቱ ባለቤት የሆነው የመስኖና ቆላማ አካባቢ ሚኒስቴር የሚመሩት ዶክተር አብርሃም በላይ በትላንትናው ዕለት በይፋ የፌስቡክ ገጻቸው ላይ ባጋሩት መረጃ ግን የወልመን መስኖ ፕሮጀክት የማልማት አቅሙ 120 ሄክታር እንደሆነ ይገልጻል። ሚኒስትሩ ይህንኑ አህዛዊ መረጃ ፕሮጀክቱ በተመረቀበት የተጠቀሙበት ዕለት ባደረጉት ንግግር ላይም ተጠቅመውታል። ጠቅላይ ሚኒስትሩና ሚኒስትሩ በገለጿቸው አሃዞች መካከል ያለው ልዩነት የመስኖ ፕሮጀክቱ በተመለከተ በተለያዩ ጊዜ በወጡ መረጃዎች ላይ በጉልህ ይታያል። ዶክተር አብርሃም በፕሮጀክቱ ምረቃ ላይ ባደረጉት ንግግር በወልመን ወንዝ መስኖ ልማት ግንባታ የፈጀው አራት ዓመት ብቻ እንደሆነ የጠቀሱት ለዚሁ በማሳያነት የሚቀርብ ነው። የእሳቸው ሚኒስቴር መስሪያ ቤት ስልጣንና ተግባሩን የተረከበው የቀድሞ መስኖ ልማት ኮሚሽን የወልመን ወንዝ መስኖ ልማት ፕሮጀክት የተጀመረው በመስከረም 2012 ዓ ም እንደሆነ በወቅቱ አስታውቆ ነበር ኮሚሽኑ በዚህ ዓመት መገባደጃ ላይ ባዘጋጀው ቪዲዮ የፕሮጀክቱ አፈጻጸም በ2012 በጀት ዓመት 1388 በመቶ እንደነበር ገልጿል። የመስኖና ቆላማ አካባቢ ሚኒስቴር የ2014 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርትም የወልመን የመስኖ ልማት ፕሮጀክት የመስኖ ልማት ኮሚሽን በ2012 በጀት ዓመት ግንባታቸው ካስጀመራቸው አዳዲስ ፕሮጀክቶች አንዱ መሆኑን ያትታል። በ2011 ዓ ም የተቋቋመው የተቋቋመ ይህ ኮሚሽን ያስጀመራቸው የወልመን፣ ጨልጭል፣ ውደር ላፍቶና የላይኛው እርብ የግድብና የመስኖ ልማት ፕሮጀክቶች ናቸው። አራቱ ፕሮጀክቶች በ ጀመሩበት ዓመት በአጠቃላይ ያስወጣሉ ተብሎ የተጠበቀው የገንዘብ መጠን 11.374 ቢሊዮን ብር ነበር። የወልመን የመስኖ ልማት ፕሮጀክት አጠቃላይ ወጪ 2.95 ቢሊዮን ብር እንደሆነ የመስኖ ልማት ኮሚሽን በ2012 ዓ.ም አስታውቆ ነበር። ኮሚሽኑ በ2014 ዓ.ም ሲፈርስ በስሩ የነበረውን የኦልመን ወንዝ መስኖ ልማት ፕሮጀክት የተረከበው የመስኖና ቆላማ አካባቢ ሚኒስቴር ነው። ሚኒስትሩ ዶክተር አብርሃም ከትናንት በስቲያ ቅዳሜ ባደረጉት ንግግር የወልመን መስኖ ፕሮጀክት የተጠናቀቀው በ6 ቢሊዮን ብር አጠቃላይ ወጪ መሆኑን ገልጸዋል። ይህ የገንዘብ መጠን ፕሮጀክቱ ሲጀመር ከተያዘለት በ3 ቢሊዮን ብር ጭማሪ ያለው ነው። የመስኖና ቆላማ አካባቢ ሚኒስቴር መረጃዎች ለፕሮጀክቱ የተያዘው ወጪ በ2015 ዓ ም ወደ 3.6 ቢሊዮን ብር ከፍ መደረጉን ያሳያሉ። በዚህ የገንዘብ መጠንና ፕሮጀክቱ ሲጠናቀቅ በአጠቃላይ ወጪ ተደርጎበታል ተብሎ በተጠበቀው አሃዝ መካከል እንኳን የ2.4 ቢሊዮን ብር ልዩነት አለ። በ2015 የፌዴራል መንግስት በጀት ለፕሮጀክቱ የተያዘው ገንዘብ 660 ሚሊዮን ብር ነበር። በቀጣዩ በጀት ዓመት ይህ የገንዘብ መጠን ወደ 200 ሚሊዮን ብር ዝቅ ብሏል። ከ2017 የፌዴራል በ በጀት ውስጥ ለመስኖ ልማት ፕሮጀክቱ የተመደበው 500 ሚሊዮን ብር ነበር። ፕሮጀክቱ በተጠናቀቀበት በዘንድሮ የ2018 በጀት ዓመትም 244 ሚሊዮን ብር በበጀት ዝርዝር ውስጥ ተይዞለታል። የወልመን መስኖ ፕሮጀክት በተጨማሪነትም ያስወጣው 3 ቢሊዮን ብር በዘንድሮ የፌዴራል በጀት የተያያዙ አስር የመስኖ ፕሮጀክቶችን ጥናትና ዲዛይን እንዲሁም የአስር ፕሮጀክቶች ግንባታ የተያያዘው የገንዘብ መጠን ሙሉ ለሙሉ መሸፈን ይችል ነበር። የአስር የመስኖ ልማት ፕሮጀክቶች ጥናትና ዲዛይን ለማከናወን በዘንድሮ የፌዴራል በጀት የተያያዘው የገንዘብ መጠን 418.8 ሚሊዮን ብር ነው። ጥናትና ዲዛይን በዚህ ዓመት ይደረግላቸዋል ተብሎ በበጀት ሰነዱ የተያያዙ በታችኛው በለስ፣ አንገረብ፣ ወይጦ፣ ራሚስ፣ ዜንቲ፣ ሎኮ፣ አባያ፣ ኪሎ፣ መጫላ፣ ተላና ሽፋን የሚገኙ የመስኖ ልማት ፕሮጀክቶች ናቸው። ለፈንታሌ፣ ለአንገር፣ ለላይኛው ርብ፣ ለኬጦ፣ ለወይቦ፣ ለሽንሌ እና ለጎዴ የመስኖ ልማት ግንባታ በዘንድሮ የፌዴራል በጀት የተያያዘው የገንዘብ መጠንም የወልመን መስኖ ልማት ፕሮጀክት ባስወጣው ተጨማሪ ወጪ መሸፈን ይችል ነበር። ተጨማሪ የሶስት ሚሊዮን ብር ወጪ ከላይ ከተጠቀሱት ፕሮጀክቶች ሌላ ለአንድ አበቾ የከርሰ ምድር ውሃ መስኖ ልማት ፕሮጀክት ግንባታና ለከሰም መስኖ ልማት ማጠናቀቅ የተመደበው የገንዘብ መጠን መሸፈን ይችላል። በ2018 የፌዴራል በጀት ለሶስት የተጠናቀቁ ፕሮጀክቶች የተመደበው የሪቴሽን ክፍያም የወልመን ፕሮጀክት ባስወጣው ተጨማሪ ወጪ የመሸፈን እድል ነበረው። እንደ ወልመን ወንዝ ፕሮጀክት ያሉ ግዙፍ ግንባታዎች ዘግይቶ መጠናቀቅ የጠቅላይ ሚኒስትር አብይ መንግስትም ሆነ ገዢው ብልጽግና ፓርቲ በተደጋጋሚ ከሚያስተጋቡት ትርክት ጋር የተቃረነ ነው። ጠቅላይ ሚኒስትር አብይ በተለያዩ አጋጣሚዎች ባደረጓቸው ንግግሮች መንግስታቸው ፕሮጀክቶች በተያዘላቸው ጊዜ ውስጥ የመጨረስ ብቃት እንዳላቸው ሲናገሩ ተደምጠዋል። እርሳቸው በፕሬዝዳንትነት የሚመሩት ብልጽግና ፓርቲ የገባውን ቃል የሚፈጽምና ፕሮጀክቶችን በፍጥነት ጀምሮ የመጨረስ ልምድን ባህል ወደ ማድረግ እየተሸጋገረ መሆኑን ሲገልጽ ቆይቷል። በወልመን ወንዝ የመስኖ ፕሮጀክት ለታየው የዓመታት መዘጌት ግንባታውን በሚሰሩት በሚቆጣጠሩትና በሚያከናውኑት አካላት የተለያዩ ምክንያቶች በየጊዜው ሲነሱ ቆይተዋል። ለግንባታው መጓተት ከተጠቀሱ ምክንያቶች መካከል ፕሮጀክቱን የተረከቡት ኮንትራክተሮች አቅም ውስንነት፣ ጸጥታ ችግር፣ የወሰን ማስከበር በተለያዩ ጊዜያት ያጋጠሙ የሲሚንቶና የነዳጅ እጥረቶች ይገኙበታል። በሁለት ክፍሎች የተከፈለው የሚባለው የኦልመን ወንዝ የመስኖ ፕሮጀክት ግንባታ ሲያከናውኑ የቆዩት ዓለማየሁ ከተማ ጠቅላላ ስራ ተቋራጭና የኦሮሚያ ኮንስትራክሽን ኮርፖሬሽን ናቸው። ሁለቱ የኮንስትራክሽን ድርጅቶች 50 ሜትር ስፋት ያለው የውሃ መቀልበሻ ውቅር፣ 144 ኪሎ ሜትር ርዝመት ያለው ቦይ፣ 60 ኪሎ ሜትር መጋቢ የመንገድ ስራ፣ 45 ውሃ ማጠራቀሚያ ኩሬ እንዲሁም 50 ብሎኮች የያዘ የግድብ አስተዳደር ማዕከል እና መኖሪያ ግንባታን አከናውነዋል። የወልመን ወንዝ መስኖ ልማት በብዙዎቹ የመስኖ ፕሮጀክቶች እንደሚታየው መጓተት ቢያስተናገድም የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም ግን ግንባታው በስኬት መጠናቀቁን በምረቃ ንግግራቸው ላይ አብስረዋል። ሚኒስትሩ ለዚህ ስኬት ቁርጠኛና በሳል አመራር ሰጥተዋል ያሏቸውን ጠቅላይ ሚኒስትር ዶክተር አብይ አህመድን የላቀ አክብሮትና ምስጋናቸውንም አቅርበዋል።